እግዚአብሔር አምላካችን ስም የተባረከ የተመሰገነ ይሁን። እንደምን ቆያችሁ? አልደከማችሁ ማለት ነው? ምክንያቱም እኔ ካልደከመኝ እግዚአብሔር ይመስገን። አሁን የመጨረሻ ፕሮግራማችን የሚሆነው ቃለ መጠይቅ ነው። ወደዚያ ነው የምናልፈው። ለቃለ መጠይቁ መነሻ የሆነውን የመጽሐፍ ቅዱስ ክፍል አነባለሁ። የኤፌሶን መልእክት ምዕራፍ 2 ከቁጥር 1 እስከ 2 ነው። ኤፌሶን መልእክት ምዕራፍ 2 ከቁጥር 1 እስከ 2፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በምን ላይ በአየር ላይ አሁን የምናነሳው ማህበራዊ ሚዲያ ወይም ሬዲዮም ቴሌቪዥንም ምንም የምንበለው የሚንቀሳቀሰው ምንደው ሞገድ ነው አለ ፍሪኮንሲ ነው ፍሪኮንሲ በምን ላይ ነው የሚሄደው በአየር ላይ ነው በዚህ ጉዳይ ጥቂት ደቂቃዎች ወንድማችን ኖክ ወደዚህ ይመጣልንና እግዚአብሔር አምላክ በነገር ሁሉ የተመሰገነ ይሁን እግዚአብሔር ይባርክህ በአየር ላይ ሲባል በዚህ አውድ መግለጽ የተፈለገው የመገናኛ መሳሪያዎች ሞገድ በአየር ላይ የሚለቀቁትን ነው። ለእግዚአብሔር ክብር ማኅበራዊ ሚዲያዎችን በአግባቡ ስንጠቀም በአየር ላይ በሰማይ ላይ በኤፌሶን 6 ቁጥር 12 ላይ በኤፌሶን 6 ቁጥር 12 ላይ እሱን ቃል ባነበው ደስ ይለኛል። ጨምሮ ጳውሎስ የሚለው አለ መጋደላችን ከደምና ከስጋ ጋር አይደለምና፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር ቤት በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ሰማይ ስንል እዛ ሰባት ሰማያት አሉ ተብሎ በልማድ ይነገረናል። እዛ ማለት አይደል? ያ የማን ክልል ነው? የሴጣን ወይስ የእግዚአብሔር? የእግዚአብሔር ክልል የመላእክት ክልል ሰይጣን ከሰማይ ነበር። ምን ሆነ? ተጥሏል። እግዚአብሔር ይመስገን ተጥሏል። ሲጣል ግን ምድር ላይም መስራት እንዲችል ሰው ነው የሚፈልገው። ስለዚህ በሰማይ ላይ ይሆናል። ለዚህ ነው ቅድም ስናነሳ እንቅልፉ ድንዛዜ ያለውና ከጊዜያችን አኳያ። ከዚህ አንጻር አሁን እኛ ጠላት እንዳይሰራ በአየር ላይ ማገድ፣ ቋንቋውን መገልበጥ እንችላለን። ማን? ክርስቲያኖች፣ የእግዚአብሔርን ቃል በሚገባ የሚያውቁ ከዚህ አንጻር አሁን ያለው የማኅበራዊ ሚዲያ አጠቃቀም እንዴት ታየዋለህ? ሶሻል ሚዲያ ስንል እንግዲህ እንደ ክርስቲያን ሶሻል ሚዲያን ስንመለከት ብዙ ጊዜያቶች ነበሩ። ለምሳሌ በሐዋርያቶች ዘመን ወንጌልን እንዴት ያደርሱ እንደነበረ፣ እንዴት ይከታተሉ እንደነበረ ይታወቃል። በአካል በመቅረብ ወይም በምኩራብ ባገኙት ቦታ ይሰብኩ ነበረ። አልፎ በጽሑፍ በጽሑፍ ደግሞ ለሚያሸጋገሩት ከዛ በኋላ ደግሞ ሚዲያዎች ነበሩ እንደነ ቴሌቪዥን፣ ሬዲዮ እና ቴሌቪዥን፣ ሬዲዮ እና የተለያዩ ሚዲያዎች ነበሩ መልእክት ማድረሻ። አሁን እኛ ላለነው ደግሞ ዘመን ደሞ ሰዎች ያው በመጨረሻው ዘመን ላይ ላለነው ያለን ጊዜ ያለንበት ጊዜ ሶሻል ሚዲያ ዘመን ነው። ሶሻል ሚዲያ ደግሞ ማለት ሁሉ ጋር የትኛውም ሰው ባለበት ቦታ ላይ ማድረስ ይቻላል፣ የትኛውንም መልእክት ማድረስ ይቻላል እና ከዛ አንፃር ስናየው ሶሻል ሚዲያ ማንኛውንም ሰው ፍቃድ ሳይጠይቅ የማንኛውም አእምሮ ስር መግባት የሚችል ሜተድ ነው ወይ ነው እና ይህንን ደግሞ እንዴት እንደሆነ ያው ሁላችንም እናውቃለን። አብዛኛው ሰው ቤት ውስጥ ቲክቶክ አለ። ያለ እድሜ ገደብ ህጻናትም ትልቁም ሰው እየተጠቀመበት ነው። ሶሻል ሚዲያዎች ዩትዩቦች አሉ፣ ፌስቡኮች አሁን ደግሞ ስማቸው ደግሞ ገና እየታወቁ ያሉ ደግሞ አዳዲስ ደግሞ ሚዲያዎች እየመጡ ነው እና እነዚህ ሁሉ ሚዲያዎች የሰው አእምሮ ጋር መድረሻ ለሰዎች መልእክት ማስተላለፊያ ነው እና በዛ መልእክት ማስተላለፊያ ሰው ጋር በየጊዜው መልእክት እየደረሰ ነው። የጠላት ሀሳብ ሰው ጋር እየደረሰ ነው ያለው እና ከዛ አንጻር ስንመለከተው ሶሻል ሚዲያ ይሄ ነው። ሰውን በቀላሉ ኮንትሮል ማድረግ ይችላል። የሰውን አይምሮ እንዴት አድርጎ መግባትና እንዴት አድርጎ መያዝ ስለሚችል በዛ ምክንያት ሶሻል ሚዲያ ትልቁ መንገድ ይሄ ነው፣ ሜቶዱ ይሄ ነው ማለት ነው። በአጭር ወንድማችን መልሶታል። እግዚአብሔር ይባርክልን። አዎ ሳንፈልገው ነው አይደል? ሳንፈልገው ያለንበት ቦታ ምን የሚል መግባት የሚችል ነው ይሄ ነው። ግን ማህበራዊ ሚዲያ አጠቃቀሙ እራሱስ እንዴት ነው? አሁን ያለው ሰው በትክክል የማህበራዊ ሚዲያ እየተጠቀመው ነው ወይ? ሉ አዱለት ደቂቃ ከዚህ አንጻር እንዴት ነው ሰው? አዎ እንግዲህ እሱ ነው ዋናው ጉዳይ፣ እንዴት ነው እየተጠቀመበት ያለው ሰው? ለሚጠቅም ጉዳይ ተጠቅመበታል ወይ? ክርስቲያኖችስ ወንጌልን እያደረሱበት ነው ወይ እግዚአብሔርን ቃል እየተካፈሉበት ነው ወይ? የሚለው ጥያቄ እሱ በጣም አጠያቂ ነው። ከዛ ይልቅ በጣም ጠላት እየሰራበት ነው። በስነ ስርዓት የሚፈለገው መልእክት እኛ ልጆቻችን ገና ናቸው ባልንበት እድሜ ላይ ራሱ እነሱ ጋር ግን መልእክት ደርሷቸዋል። በቃ መማር ያለባቸውን የሌለባቸውን እየተማሩ ነው። ፖለቲካው ያለው ሶሻል ሚዲያ ላይ ነው። ኢኮኖሚው ራሱ ያለው ሶሻል ሚዲያ ላይ ነው። ሁሉ ነገር ያለው እዛ ላይ ከመሆኑ የተነሳ ጠላት ለእያንዳንዱ ሰው የሚፈልገውን ነገር ሰጥቶ ዓለም እቺን አይነት ቅርጽ እንድትይዝ እያደረገ ነው። ስለዚህ ክርስቲያን ጋር ግን እንደ አማኞች እንዴት ነው እየተጠቀምንበት ያለ ነው ብለን ስንል ግን ጅማሬ ነው ገና። ያው ብዙ ተግዳሮቶችም አሉት፣ ግን እንደዛም ሆኖ ገና ብዙ አልተሰራበትም። ብዙ ሊሰራበት ይገባል። የመንፈሳዊ ውጊያም ስላለበት እሱ ላይ ግን ገና ነን፣ ገና ብዙ ይቀረናል። እግዚአብሔር አምላክ የተመሰገነ ይሁን። ያው ብዙ ሰዎችን ለማንወያየት ነው እንጂ እንትን ነው እንደ መቀስቀሻ ነው እንጂ ማህበራዊ ሚዲያ አጠቃቀማችን በጣም ደካማ ነው። እንደውም አስታውሳለሁ ሚሊኒየም አዳራሽ ታገል ሰይፉ ያለው ሀሳብ አለ። ሳያዩ የሚያምኑ የሚባለው ነገር ያለው የት ነው? ፌስቡክ ላይ ነው። ሚዲያ የሰጠውን ነው። እኔ በቅርብ ጊዜ ካናዳን እንወስዳለን የሚል አገር የህዝብ ጉዳይ ማስታወቂያ ሲወጣ በጣም በመቃወም ተደውሎም አታረፍም ተብያለሁ። በቃ ማህተም ሲያዩ የኤምባሲ ማህተም ተደርጎ ግለሰብ ሞባይል ሲሆን ለምን አይልም። በቃ ከዛ ባሻገር በኋላ ይህን ያክል መቶ ሺህ ብር ተበላው ይላል። እኔ ላለው እግዚአብሔርን ያን ያክል ብናምነው መመርመር የለም፣ በቃ መፈተሽ የለም፣ መቀበል እኔ ስለ ሃይማኖት መሪዎች ቢሆን ወይ ደግሞ ስለ ፖለቲካ መሪዎች ወይ ደግሞ ስለ አንድ ጉዳይ ፖዘቲቭ ደግሞ ከምናገር ምኑ እውነት ለመናገር አዎንታዊ ነው አሉታዊ ነው፣ ቶሎ የሚቀበለው መጥፎው ነገር እና ይሄ በጣም ትልቅ ችግር ያለበት ነው እንመለከታለን እሺ ክርስቲያን የማህበራዊ ሚዲያን እንዴት ለእግዚአብሔር ክብር መጠቀም አለበት አሁን የምናወራው ወደ ማን ነው ወደ ክርስቲያኖች ነው ያው ቅድም ተግዳሮቶች አሉ ብለናል አሁን እነሱን ተግዳሮቶች ነው እንግዲህ በሰፊ ማየት ያለብን አንደኛ ደረጃ ጠላት እንዴት ነው ሶሻል ሚዲያን እየተጠቀምበት ያለው የሰውን አይምሮ ሊይዝ በሚችል መልኩ ሰው ከፍቃዱ ውጭ በሆነ መልኩ ጓግቶና ያዝናናኛል ብሎ አብዛኛው ሰው ሱሰኛ እስኪሆን ድረስ በጣም አዲክት ሆኗል። አብዛኛው ሰው በዛ መልኩ ነው የገባው እና ያን ነገር ውስጥ እንትን ያለው ወደ ክርስቲያን አካባቢ ጋር፣ ቤተክርስቲያን አካባቢ ጋር፣ አማኞች አካባቢ ጋር ሲመጣ ይሄንን ነገር በስነ ስርዓት አንደኛ ሚዲያውን እየተጠቀሙበት አይደለም። እናገለግላለን ብለው ደግሞ ሶሻል ሚዲያ ላይ ሲወጡ በተቋም የሚከፋፈሉ የተለያየ አስተምሮ በአስተምሮታቸው እንደ ተቋማቸው ይለያዩና፣ እርስ በእርስ በቃ መልእክት ወንጌል ከማድረስ ይልቅ እርስ በእርስ በጭቅጭቅ ጊዜው ያልቃል ማለት ነው። ከዚህ በላይ ግን ወንጌልን እንዴት ማገልገል አለብን ከተባለ፣ ወንጌልን እጅግ በጣም ለሰዎች ቅርብ በሆነ መልኩ ኢየሱስ ክርስቶስን የተከፈለልን ዋጋ የሆነልን ነገር ያውም ደግሞ በመጨረሻ ዘመን ላይ ሰይጣን በጣም በኃይል እየሰራ ነው ያለው አይምሮችን እንዴት እየተቆጣጠረ ከኛ አልፎ ልጆቻችን አካባቢውን ሀገር እንዴት እየታመሰች እንደሆነ ይታወቃል። እና ከዚህ አንጻር ክርስቲያኖች በጣም መስራት አለባቸው። በጸሎት በጾም በጸሎት በጣም በኃይል የመንፈስ ቅዱስ እርዳታን እየለመኑ በኃይል መስራት አለባቸው። እና ሶሻል ሚዲያ እንደተባለው ቅድም ጥናት ጽሁፍም ስታቀርብ እንደሰማነው በጣም ሰፊ ቪዲዮዎች ናቸው የሚለቀቁት። እነዚ ቪዲዮዎች እንዴት አድርገው እኛ ሌላ ነገር ለማየት ራሱ አሁን ቲክቶክ ውስጥ ገብተን እንዴት አድርገን እንደምንወሰድ እንዴት ተደርገን ወደማንፈልገው ፕሮግራም ውስጥ ሁሉ እንደምንገባ እና አሰራሩንም ስለሚያውቅበት፣ አሁን ለምሳሌ ሳይንስ ምን ይላል? ብዙ ስክሮል እያደረጉ አጫጭር ቪዲዮ ከማየት የተነሳ አይምሮ ፎከስ ማድረግ ያቅተዋል። አንድ ነገር ረዘም ያለ ነገር መስማት መያዝ ሁሉ ያቅተዋል እና ይህ ሁሉ እየተባለ ባለበት ጊዜ ሰው ሁሉ ያለው ቲክቶክ ላይ ነው። እና እንዲህም ሆኖ አጫጭር እንኳን ወንጌልን የሚሆን የመዳንን እውቀት ሰው የሚያርፍበትን ነገር አይደለም የምናየው። አሁን በፐርሰንት ቢታይ የክርስቶስ ነገር አንድ ፐርሰንት አይሞላም። አብዛኛው ነገር ሁሉ ጠላት በሰፊው በዛም በዚህም በዛም ብሎ ልክ ብዙ አገልጋይ እንዳለው ሰው ሁሉ ለእያንዳንዱ መልክቶችን እያስቀመጠ እየሰራ ነው ያለው። ስለዚህ አጠር አድርጌ ለመግለጽ ያህል እኛ የሰራን አይደለም፣ ሙከራዎች አሉ። ከዚህ በላይ ግን በጾም በጸሎት እግዚአብሔርን እንዲረዳን እየለመንን ወደ ስራ መግባት አለብን የጊዜው ማብቂያ ላይ ስለሆነን እሺ እግዚአብሔር መላክ የተባረከ ይሁን። ወንድማችን እግዚአብሔር ይባርክ። የመጨረሻው ሦስተኛው ጥያቄ ክርስቲያን በማኅበራዊ ሚዲያ ሲጠቀም አሁን መልካም ተልዕኮ አለን አይደለም። ቅድም እንዳለው ፖርኖግራፊ ወይም የቆሸሸ የረከሰ ወሲባዊ ፊልሞችን ፖስት ያደርጉ ዓላማ አላቸው። ገንዘብ የሚያገኙ ሰዎች አሉ። በብዙ አቅጣጫ ዓላማ አለው። እርስ በርስ የሚያጣላ ዘር ለዘር ጎሳ ለጎሳ ሃይማኖት ለሃይማኖት የሚያጋጭ በሃይማኖትም ድርጅት ለድርጅት የሚያባላ የሚለቁ አሉ። ሁሉም ዓላማ አለው። በተለይ ግን አሁን እኛ እያንዳንዱ በዚህ ዓለም ላይ ክርስቲያን ሆኖ በረት የሌለው የለም። በረት የምንለው የምንጠራበት ዲኖሚኔሽን ነው። ካቶሊክ ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል። አሁን ግን እንደ ክርስቲያን ይሄ የሰው በነገራችን ላይ የድርጅት የማን አጀንዳ ነው? የሰው አጀንዳ ነው። ጌታ በኤፌሶን ላይ እንደሚናገር ዓለምን በማመጣል ነው የሚፈልገው በሆነ ቸርች ነው በሆነ ድርጅት ነው አይደለም። በማን ነው? በክርስቶስ ነው የሚጠቀለው። ግን የግድ በረታ አለ። እኔም አገልግዬ ወደ ራሴ ኦርቶዶክስ ተዋህዶ እምነት አማይኔ ወደዛ ነው ሰው ማመጣው፣ እሱ ክፋት የለውም። የግድ በረት የሌለው ማንም የለም። ነገር ግን ልናስብ የሚገባን ምንድን ነው? ከፍ ብሎ አሁን ቤተክርስቲያን ቅዳሴ ላይ ሰምታችሁ ከሆነ አዲ ቅድስት ቤተክርስቲያን ስንት ስንት አንድ ምንድን ናት ቅድስት፣ በሁሉ ቦታ የምትገኝ፣ ሐዋርያዊት ነው የምትባለው። አንዲቷ ቤተክርስቲያን ከማሰብ አኳያ ምን ማድረግ አለበት ትላለ። ምክንያቱም ሴጣን እየተጠቀመ ያለው እርስ በርስ አጀንዳ ሰጥቶናል። ለአንዱ ድርጅት አንዱ የሚባላበትን አጀንዳ ሰጥቶታል ግን ከዚህ በወጣ መንገድ ምን መደረግ አለበት? እንደ አማኝ ነው እንግዲህ ላማኝ ደግሞ እንደ አማኝ ለእኛ የማይጠቅሙንም ነገሮችን አንደኛ ነገር ያው ማንኛውም ሰው መጀመሪያ የማይጠቅመውንም ነገር ቢሆን ሲመጣለት ሶሻል ሚዲያ ላይ ማለፍ ይችላል። የመጀመሪያ ፍቃዱን የሚሰጠው 15ቷን ሰከንድ ማየት ሲጀምር ነው። እስኪ ትንሽ ቆይቼ አሳልፈዋለሁ ብሎ ማየት ሲጀምር የራሱን ፍቃድ እየተነጠቀ ይመጣል ማለት ነው ምክንያቱም ሴጣን ጠላት እንዴት አድርጎ መስራት እንዳለበት ያውቀዋል። በ15 ሰከንድ ውስጥ ምን ምን ነገሮችን ቀሪ ቪዲዮዎች ላይ የሆነ የምናየው ሌላ ትልቅ ጉድ እንዳለ ነገር አድርጎን ያቆየንና የማይመለከተን ነገር ውስጥ እንገባና ልባችንን እንሰጣለን ማለት ነው። ስለዚህ ሴጣን የሚፈልገው ልባችንን ነው። ያንን ልባችንን ላለመስጠት እለት እለት ከእግዚአብሔር ቃል ጋር መሆን የሚሰኩ ወንድሞች እህቶችን መከታተል አንድም ሶሻል ሚዲያን በመከታተል ነው ማሳደግ የሚቻለው። በነገራችን ላይ ሶሻል ሚዲያዎች፣ የትኛውም የሶሻል ሚዲያ አልጎሪዝም ሰው የሚያየውን ነው ሱሞር ለሰዎች ማድረስ የሚጀምረው ሰው ብዙ ማያየው ከሆነ እሱም አያደርሰውም። ስለዚህ አልጎሪዝሞቹ የሚሰሩት እንደዛም ስለሆኑ እንደ ክርስቲያን ራሳችንን ከተለያየ ነገር መቆጠብ ነው፣ አይምሯችንን፣ ልባችንን አለመስጠት። በመጀመሪያ ባየናት ነገር ነው ሰይጣን ልባችን ውስጥ ሊገባ የሚችለው እና እሱን ነገር ኮንትሮል እያደረግን ክርስትናችንን፣ እምነታችንን ከእግዚአብሔር ጋር ያለንን ነገር በሙላ ልናስጠብቅ እንችላለን። እለት እለት በጸሎት መትጋት ነው። ከሶሻል ሚዲያ ውጭ ባለው ነገር ላይ ጸሎት ነው። በቃ ጸሎት ያለንበትን ነገር ሁሉ ያስተካክልናል፣ ልባችንን እንድንመልስም ይረዳናል። እና ያያንን ነገር እያደረግን ከእግዚአብሔር ጋር ያለንን ግንኙነት በዚህ ማስቀጠል እንችላለን። ሶሻል ሚዲያው በዛ መልኩ ካልሆነ በስተቀረ በጣም ብዙ ሰው እየሄደበት እየተበላበት ያለበት ሁኔታ ነው ያለው እና ይህንን ይመስላል። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። የሚፈለገው መልእክት ተላልፏል ብለን እናስባለን። በተለይ ወንድማችን እግዚአብሔር ይባርክ። አይታችኋል። የመጀመሪያዋ ስንት ሰከንድ አለ? 15 ሰከንድ። ከዛ በኋላ በጉጉት ነው የምንይዘው። ሰይጣን በጣም ጥበቡን ይጠቀማል። ከዚህ ጋር አንጻር እንደተባለው አሁን ስታዩ የሚያጣላው የሚያባላው ሼሩ ይበዛል፣ አይደለም ላይክ ይበዛዋል፣ የሚመለከተው ይበዛል። የሚጠቅመው ላይ ስትመለከቱ ግን የለም። በጣም ተደክሞ ለፍተን ክብሩ ለእግዚአብሔር ነው፣ ለፍተን ደክመ ተሰርቶ የለም። ዛሬ እንደው ምን የሚላል እንደው ረዘመ ይላሉ አይደል? ቃል ስብከት ረዘመ ነው የሚባል ግን፣ ቅድም እንዳነሳ ነው ብዙ ሰው ቢጠየቅ ቲክቶክ ላይ ወይ ደግሞ የማይጠቅም ነገር ላይ ስንት ሰዓት ነው የሚያቆየው? አምስት ስድስት ሰዓት ሲቀመጥ አይሰለችውም። መንፈሳዊ ነገር ግን ሲሆን ረዘመ ጥምምር በታጠሩ አያችሁ። ጠላት እየሰራ ነው ያለውና ለምን ለበጎ ነገር በጎን ነገር ፈልጉ ነው የሚለው። እና ለበጎ ነገር ልንነሳሳ ይቀበናል። እንደተባለው የሚያገለግሉ የእኛንም ሚዲያ ብቻ ማለታችን አይደለም። ሼር አርገን አልጎሪዝሙ እንዴት እንደሚሰራም እናውቃለን። ሼር አርገን ላይክ አርገን በርቱ። እግዚአብሔር ይባርካችሁ። ምክንያቱም የሚጠቅመንን ነው እነኛ እኮ በ15 ሰከንድ ውስጥ ነፍሳችንን የሚያጠፋ ነገር ነው የሚሰጡን እነኚህ ግን ጊዜያቸውን ሰጥተው ለነፍሳችን የሚጠቅመንን የምናተርፍበትን አቅም የምናገኝበትን ይሰጡናል እዛ ላይ ግን ጠላትም ያውቃል በነገራችን ላይ ኢትዮጵያ አገልግሎት ከገንዘብ ጋር የሚያያዘ በእውነት ለመናገር እግዚአብሔር የወደደን ማድረግ ይችላል ትልቁ ኢንተረስታችን ማን ይክበር ነው እግዚአብሔር ይክበር ነው እንጂ እዛ ጋር ስለሚገኙ አይደለም እያወራን ያለ ነው ለምን እግዚአብሔር አገልጋዮቹን መመገብ ከቻለ ይችላል። እኔ ባለፉት 30 ዓመታት አይቸዋለሁ ሲያኖር ያለ ስራ ቤተሰብና ልጆች ሲያሳድር አይቻለሁ። አየጎለም ግን ለእግዚአብሔር ክብር ግን የሚጠቅም ነገር እና ከዚህ ስትወጡ እንደ አሳይመንት ውስጣችሁ የእግዚአብሔርን ክብር ሌሎች መንገድ ማበረታት። እስቲሄን አዳምጡ እስቲሄን ተመልከቱ። አንድ ወንድማችን አለ እንግሊዝ ሀገር ያለ፣ በቃ እንደሱ ሚጥር የለም ደወሉ ወን መምህር ይለኛል እንዲህ ልብን ሰዎች እንዲህ አድርጌ ዋጋ አልትጠይቀብንም። መልካምና ጥቂት ነገር ነው የምናደርገው። እና ከዚህ አንፃር መትጋት ያስፈልጋል። በእውነት በጣም አጭር ሆና ግን ትልቅ ነገር ወንድማችን ስላስተላለፈልን እግዚአብሔር አብስቶ ይባርክህ እንላለን። እግዚአብሔር በነገር ሁሉ የተመሰገነ ይሁን።